ድምፃዊ ያሬድ ነጉ በማረሚያ ቤት ባቀረበው ኮንሰርት ላይ በእስር ላይ የምትገኘው ድምፃዊት ፍርሔወት ስለሺ መድረክ ላይ ወጥታ ካቀነቀነች በኋላ አንዳንድ ቤተሰቦች ምን ሆና ነው የታሰረችው በሚል ጥያቄ አቅርበውልናል። በዚህም መሰረት የታሰረችበትን ምክንያትና የተፈረደባትን ዓመት ስንት እንደሆነ የሚያሳየውን የክስ መዝገብ እንመለከታለን። አብራችሁን ቆዩ። በአቃቢ ሕግ የክስ መዝገብ ላይ አንደኛ ፍርሔወት ስለሺ፣ ሁለተኛ አሊፈርዳ የተባሉ ሁለት ተከሳሾች በሶስት ክሶች ተከሰዋል። በክስ ዝርዝሩ ላይ አንደኛ ተከሳሽ ሽሮት ስለሽ ካልተያዙ ግብረ አበሮቿ ጋር በመሆን ከኢትዮጵያ የግዛት ክልል ውጪ ከኢትዮጵያ ባህሬን ሀገር ለስራ ለመላክ በሚል ሽፋን በሰው ለመነገድ በማሰብ የዘመናዊ እና ባህላዊ ውዝዋዜ ተወዛዋዥ የሆኑትን በሶስት ክስ የተጠቀሱ ሶስት የተለያዩ የግል ተበዳዮችን ዘመናዊ እና ባህላዊ ውዝዋዜ እየሰራችሁ በየወሩ አምስት መቶ ዶላር ይከፈላችኋል፣ ምግብና መኝታ በጥሩ ሁኔታ ታገኛላችሁ። ዳንስ እና ውዝዋዜ ስታቀርቡ ሽልማት ታገኛላችሁ፣ በማለት የተስፋ ቃል በመስጠት ቀኑን በውል ባልታወቀ ናሴ ወር ላይ 2014 ዓ.ም ተበዳይን ለጉዞ ከመላኳቸው ሌሎች ወጣቶች ጋር ባህሬን ሀገር መዳረሻ በማድረግ ለሶስት ወራት ለመቆየት የሚያስችላቸውን የጉብኝት ቪዛ ከባህሬን በቴሌግራም ከላከችላቸው በኋላ ባህሬን ሲደርሱ ተወዛዋዥ መሆናቸውን እንዳይገልጹ በማስጠንቀቅ ለሁለተኛ ተከሳሽ አሊው ፍረዳይ በማስተላለፍ በሚያስተዳድረው ሞኖ የተባለው ሆቴል ውስጥ ከሚያቀርቡ ዘመናዊና ባህላዊ ውዝዋዜ በተጨማሪ ለሆቴል አገልግሎት ከሚመጡ የሆቴሉ ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጥ ዝሙትና መሰል የወሲብ ተግባራትን እንዲፈጽሙ በማድረግ ይከፈላቸዋል ከተባለው 500 ዶላር የወር ደመወዝ 200 ዶላር ለአንደኛ ተከሳሽ ፍሬወት ስለሺ እንዲከፍል በማድረግ ና ሁለተኛ ተከሳሽ አሊ ፈረዳ የሚያስተዳድረውን ሆቴል ገቢ ከፍ በማድረግ ከተጠቀመባቸው በኋላ ወደ ሀገራቸው እንዳይመለሱ የጉዞ ሰነዳቸውን በመያዝ ለሌላ ለማይታወቅ ግብረ አበሩ በማስተላለፍ በምታስተዳድረው ማርኮ ፖሎ በተባለ ሆቴል ውስጥ ለሆቴል አገልግሎት ከሚመጡ የሆቴል ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ ዝሙትና መሰል የወሲብ ተግባራትን እንዲፈጽሙ በማድረግ በባህሬን ሀገር ከሚቆየት ከሚችሉበት የሶስት ወራት ጊዜ ለተጨማሪ አራት ወራት እንዲራዘም እና ቪዛቸው እንዲቃጠል በማድረግ የተበዳዬን ተጋላጭነት በመጠቀም ወደ ሀገር ቤት ለመመለስ እንዲችሉ ከሰዎች ጋር ወሲብ እንዲፈጽሙ ካደረገች በኋላ መጋቢት 15 ቀን 2015 ዓ ም ወደ ሀገራቸው የተመለሱ በመሆኑ በዋና ወንጀል አድራጊነት ተከፋይ በመሆን በሰው መነገድ ወንጀል ተከሰው በፍትህ ሚኒስቴር ጠቅላይ አቃቢ ህግ ዘርፍ የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክተር ጄኔራል አቃቢ ህግ ክስ አቅርቦባቸዋል። በፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት ክርክር ሲደረግ ቆይቷል። በክርክሩ ሂደትም አቃቤ ህግ በተከሳሾች ላይ ማስረጃ አቅርቦ ያሰማ ሲሆን አንደኛ ተከሳሽ ፍሬወት ስለሺ በአቃቤ ህግ የቀረበባትን ክስ መከላከል ባለመቻል፣ ሁለተኛ ተከሳሽም አሊው ፍረዳይ በችሎት ቀርቦ ሊከላከል ባለመቻሉ ምክንያት ፍርድ ቤት በተከሳሾች ላይ የጥፋተኝነት ፍርድ በመስጠት የቅጣት ውሳኔ ያሳለፈ ሲሆን በዚህም አንደኛ ተከሳሽ ፍርሔወት ስለሺ ላይ በ13 ዓመት ስርዓትና በ30 ሺህ ብር የገንዘብ መቃጮ በሁለተኛ ተከሳሽ አሊ ፍረዳይ ላይ ደግሞ በሌለበት በ16 ዓመት ስርዓትና በ75 ሺህ ብር የገንዘብ መቃጮ እንዲቀጡ ሲል ወስኗል።